አስደሳች ሰበር ዜና ብዬ ልጀምረላችሁ እንግዲህ እዛ ውስጥ የታሰሩ ሴቶች አሉ እንደምታውቁት ሰሞኑ አንደኛዋ እባክን ከዚህ ውስጥ አስወጣኝ ታግቼ ነው በግድ ነው አግተው ነው ብላ እየጨፈሩ በመጠጥ መንፈስም ይሁን እውነቷም ለመወናገር ፈልገ ይሁን ሰክራሚ ይሁን ባይታወቅም እንደዚህ ብላ ነበረ ያቺ ማነች ታውቋታላችሁ ልጁም ደግሞ የእውነትም ሊረዳት ነበር ወይስ ደግሞ እያላገጠ ወይም ደግሞ እየሰከሰ ነበር ባይታወቅም፣ እሺ ምንም ችግር የለም እኔ ቆንጆ አስወጣሻለሁ በቃ አትጨናነቂ እያላት ነበረ። ያው በአይናችሁ በብረታችሁ እኔም በአይኔ በብረት አይቼ ነበረ ያን ቀን ማለት ነው። ስለዚህ እነዛ ውስጥ መቶ የሚጠቀሙ እንግዲህ እንደሰማነው ከሆነ ባለ ሀብቶች ባለ ጸጋዎች፣ እንዲሁም ደግሞ አስመጪና ላኪ እንዲሁም ደግሞ ባለ ሀብቶች ባለ ጸጋዎች፣ ማለት ያው ባለ ሀብቶች ነው። ምን ይለላቃ ነው ራ ይለላቁም እዛው አካባቢ እዛው እዛው በቃ ባለ ጸጋ ማለት ባለ ሀብት ማለት ነው። እነዛ ባለ ሀብቶች ያው እንደዚህ ሴቶች ስለሚፈልጉ እንግዲህ ከዛ ከታሰሩበት ጨለማው ወህኒ ውስጥ ለማስመረጥ ነው ለመሸጥ ነው ባይታወቅም፣ ያን ያየነውን አዳራሽ ውስጥ ገብቶ ነበረ። ሰሞኑ በዛ ነበር ይህን አጋጣሚ የተፈጥረው። እንደው ብሌን ብዙ ጊዜ ለማምለጥ ሞክራ ነበረ ማለት ወደ ሽንት ቤት ሀሳባ ወደዛ ሄዳ ነበረ እና ይሄም ደግሞ ታሪኩ የሚባል ታሪኩ ይጥፋና የአፌት ጋርድ ማለት ነው እሱም እየጠባበቃት ነበረ። እንደው በአይንህ እንዳትረቃ በአይንህ እንዳትጠፋ ምናምን እያለ አስር ጊዜ በስልክ እየደወለ ነበርና፣ እንዳየነው ከሆነ እሱም ስራው ይሄ ነውና፣ ይሄን ካልሰራ እንዴት ብር ይሰጠዋል? ያው ሰው መጥፎ የሚስራ ጥሩ ሰርቶ ነው አይደል ብር የሚያገኘው። ይሄ የሚሰራው ስራ ራሱን ይጠየቅበታል። ያ ካልሆነ ደግሞ ያው ያፌት ደግሞ ያስወግደዋል። እንደምታውቁት በጣም ተንኮ ለእኛ ክፉኛ ሰው ነው። እና እንደዚህ ፎኩር ነበር። አሁን ግን ዘመኑ ያን እሺ፣ ያስወጣሻለሁ ያለው ሰው ይውጭ ወጡ። የፖሊስ እንዳስጠቆመ ነው መረጃዎች እየወጡ ያለው። አግተውኝ ነው ስላለችው አንቺ ብቻ ነሽ ሁሉም ነው ስላይ ሁሉም ያለፍላጎታችን ነው ያለው የታሰብ ነው ወይም ደግሞ እንደዚህ የምመጣው ተገደን ነው የሆነ ቦታ ታግተን ነው የሚል መረጃ ነው ሰጠችው ነበረ ሁላችንም እንዳው በስካር መንፈስ ነው ስለሚጠጡ ያው አያሰክንም እንዲ እንደዛ ብለን ነበረ። ነገር ግን እውነታው ነው አሉ። እሱም በቃሉ መሰረት ከዛ ውስጥ ከወጣ በኋላ ፖሊስ እንዳስጠቆመና ማን እንዳሳገዳቸው ያው አንዳንድ ጥያቄዎች እየቀረቡ ነው። የአፌት እስካልመጣ ድረስ ለምን እንዳሳገዳቸው ያፌት ማን እንደሆነ አያውቁም። አለቃ አለቃ ስለሚሏቸው ያኛው ሲጠይቀው አለቃ፣ ያኛው ሲጠይቀው አለቃ ምንም አለቃ ባለቃ እያሉ ያው ሄደዋል ማለት ነው። ስለዚህ ያፌት ሳይመጣ እንደማይለቀቁ በዛውም ደግሞ ያፌት መጥቶ አንድ ላይ ወደ እስር ቤት ሊወረውሩት በዛ አሳባው የሚልም አንዳንድ ትሎች እየወጡ ነው። ከዚህ ጀርባ ደግሞ ማን አለ መሰላችሁ? ማን አለ ከፖሊሶቹ ጀርባ እናታማላ አሉ። ይሄን ጥቁመ ጥቁማ ይሄ ሴቶቹ ማገት ምናምን ከአዲሱ ፍቅረኛው እናት ጋር የተያዘ ስራ ነው። ታውቃላችሁ፣ ህግ ወጥ ስራ ነው። የዛኛዋ ሴትዮ ደግሞ የናታም ይሄን ስራ ሰጥቷለች። ሰሞኑ እንደምታዩት እሱም ነበረ እዛ ውስጥ እየጨፈረ ነበረ፣ ገብቶ ነበረ እዛ ውስጥ። ዛም ያው ህግ ወጥ እዛ ድርጅት፣ በነገራችን ላይ ሁሉም ስራ ህግ ወጥ ነው የሚሰራው። ያው እንደዚ አይነት ሲያመጡ ሲያዲሁ እንደዚ አይነት ሴቶች ይዘጋጅለት ሲጀመር ደግሞ ባለፈው ሚያፌት እንዳያችሁት የተበላሸ ምርት ነው ገብቷ ላለ እችኛውም ሴትዮ የተበላሸ ምርት ነው የምታስገባው። ያው ሰሞኑ ሲከራከራት ጥሩ አይደለም ሲያል ምንድን ነው አለችው ምርቱ፣ ይሄ ወረቀት የተጻፈበትን ወይም ደግሞ ኤክስፐርት ያደረገበትን ማንሳትና ሌላ መለጠፍ ነው። ኦልሬዲ ተስማምተህ ገብተሃል፣ ምንም ማድረግ አልችልም ላ ግግም ብላለች ሴትዮ ማለት ነው። ስለዚህ ሁለቱም ድርጅቶች ህገ ወጥ ወይም ደግሞ በቃ ይሄ ግድልሽነት ምንም ይሁን ምን፣ እኛም ምናገባን። በእርግጠኝነት እንደ ኤክስፐርድ እንደሆነ ራሳቸው አይጠቀሙትም። የሌሎች ሰው ነው የሚጠቀሙና እንደዚ አይነት ግድልሽ ሰዎች አላቸው። በተለይ ደግሞ እችኛ የማነች አዲሱ የእናቷ ፍቅረኛ፣ እናቷ በጣም እየተረገመች፣ ያው ብር ብቻ ነው ብታየው ማለት ነው፣ ብር ብቻ እንደው ዝም ብዬ ሳያት የእንትና አባት እሷ ነች መሰለኝ ያስገደለችውና ማለት፣ በጣም እንትን ነች። ማስፈራሪያ ነገር ሰውይ ፉከራ፣ መፎከር እናታ ላይ ራሱ እንዳያችሁት ነው። እሱ ያው ስራ መስራት ስላለበት ብቻ ነው እንጂ እሷ ጋር ወዶ ፈቅዶ አይደለም የሚሰራው። ያው አያስገድደው ነው አንዳንዴ ያስገድዶ። መጀመሪያ አካባቢ ከሚሉትና መጨረሻ አካባቢ ከሚሉት እንትን ነው። አይገናኝም ማለት ነው። እዛን ድርጅት ውስጥ ስገቡ ከዚህ ብቻ አይደለም፣ ማንኛው የሆነ የስራን ቦታ ይሆን አዳዲስ ስራ ስትገቡ ሁሉም የምትሰሩ ስራ ይነገራችኋል። በዛ ላይ ደግሞ ሴት ስትጠባረር እኔ ይቅርታ አድርጎልኛ ማለት ነው። አሁን እሷ የድርጅት ባለቤት ነች። ኖርማን ደግሞ ኖርማን ሰራተኛ ቀጥረው የሚኖሩ አሉ። እንዴት እንደሚጠባር ኢትዮጵያ ውስጥ በኢትዮጵያ አይ እንደው ብዙ ጊዜ የመኖ የመዳም አዎ መዳንኩሽ፣ ና እንደው ይግደል ማለት ነው። ባለፈው ሊያሹ አያቸዋት አይደል ሊያሹ መ ሰራተኛዋ እሷ ያው ሊያሹ አውቃላችሁ። ያለ ምግብ አትንቀሳቀሰች ላይ ስትገባ ምግብ ነው ምግብ ነው ማሻላ ያለ ምግብ ምንም። ሰራተኛዋ እሷ ምግብ እየበላች ሰራተኛዋ ደግሞ በጀርባዋ በኩል ሆነ ክላስ አለ በራለ እሱ ከፍታ ወደ ሳሎን መጣች። ምንድነው አለቻት ሊያ ማለት ነው ነብሴ፣ እንደፈለግሽ መንቀሳቀስ ጀመርሽ እንዴ በቤቱ እንዴ አታዩትም? እንደፈለገች መንቀሳቀስ ጀመረች አለች። የመንቀሳቀስ ራሱ አስባችሁታል? አሁን ልያ እንዴት ትላንትና ኦማን የነበረች ሴት ነች፣ ተቀጥራ የሰው ቤት ስትራ ነበረች። ቤ ሚዲያ ላይ መጀመሪያ ማውቃት እሷ ነች ብለት ለመናገር ው በኛ እንደ ዛሬ ቲክቶኩ መኖ ሳይመጣ ፌስቡክ ላይ የሚታወቁ በብዛት ፌመስ ሆኖ የሚታወቁ ያው ሊያና ዮኒ ማኛ ነበሩ እንደሆኑ ባይሆናሁን ሁሉ ተጠቃሚ ሆኗል፣ ማለት ነው ምላችሁ ፈልጌ ነው። ቱ አሰሪዎች እንግዲህ ያው እንደ ሊያ ነው ማለት ነው። ሊያ እንዳው በስሱ ነው እንደሱ እ ነፍሴ ጭራሽ እንደፈለግሽ በቤቱ መዞር ጀመርሽ ያለች፣ በቃ የእሷ ቦታ ገደብ አለው ማለት ነው። ከዚህ እስከዚህ እንዳታልፊ ተብላ እንደሰጠቻት ነው የሚቆጠረውና ብዙ ጊዜ ስለ እንደዚህ ነገር ሲወራ እንደ የአረብ ሀገር በደም በነፃ እነሱ ይግደሉን የሚሉ አሉ። እውነት ነው፣ እነሱ ይግደሉ ከሀበሻዎቹ። ትናንት ደግሞ ምንድን አለችው? እኔ ሰራተኛ ስጋ አላስከትፍም አለች። ስጋ እየከተፈች ነበረ ሊያ ጭራሽ። አንዳንዴ የመር እኔ መጀመራችሁ አትርሱና ከኋላ በሆነ አጋጣሚ ሀብታም ስትሆኑ፣ መጀመሪያ ሰራተኛ ሆናችሁ ከዛ የሰራተኛው ጭንቅላት ላይ ለማውጣት የምትሞክሩ አላችሁ። ለምትረሳዳ መጀመሪያው ሰራተኛ መሆናችሁ የሰውቤት መቀጠራችሁ ራሉ በጣም እዚህ፣ ደግሞ ከስደት የገቡ አሁን ለምሳሌ እንደ ፕራንክ አድርገው ሰራተኛ የሚያሸማቀቁ ቪዲዮ እየቀረጸ ምናልባት ያለ ፍላጎታቸው ሊሆን ይችላል። ልጆቹ በቃ ፈቅዳለች ደስተኛ ነች ምናምን ብለው ዝም ብሎ የሚቀርጹ አሉ። እዚህ ማነው እና አሊጋ አሁን አሊጋ ያገባችኋለች በነገራችን ላይ አሊ እና ሳድያ አማቅ የለም። ስንት ሰራተኛ ነው ቀይረች ነው? ብቻ የሆነ ሚጥጭ ምን ልበላቸው፣ እንዴት ልገልጻቸው። አንድ ደግሞ ማናቸው? እነሱም አሉ አወልና ሳድያ የሚባለው እነሱም በቅርብ ነው በመሰለኝ የገቡ። አሁን እነሱም ሰራተኛ አምጥተዋል። በቃ የቀልድም ቢሆን የምር ንምላቸው። እኔ ይሄ ፕራንክ የሚባል ነገር አልወድም። የምር በቃ እንደ ጓደኛ የተቀራረበች ምናምን ምናምን፣ በጣም ቅርብ ስትሆኑ ያው ሁሉም ነገር ታውቃላችሁ አይደል? እንደ ከጓደኛ ምናምን ነገር መቼም ያው ሁሉም አንድ ባይሆን ብቻ ምንም የምደብቁት ነገር የለም። ከዛ እንደ ፕራንክ ብለው ይጀምራሉ ማለት ነው። ከዛ ቅድቅጥ ያደርጉትና እኔ እኔ የምን በሺ አይቆጥርም ለምን በሺ ለምን በሚሊዮን አይቆጥርም። እና ይህ ፕራንክ ደግሞ ላምናቸው ፕራንክ ነው ምናምን ሲሉ ማለት ነው። ያው ማን መን ያለች ነው ምትሉኝ? አላምነች የዛ ሰውዬ ልክልኩ ልክልኩ ይነግሩታል። መጨረሻ አካባቢ ፕራንክ ነው ምናምን ምናምን ምናምን እያሉ ይዘፈጣሉ ማለት ነው። እናምላቸው ምላቸው ፈልጌ ነው የሰራተኛ በተለይ ደግሞ ኢትዮጵያ ምን ሰራተኛ ክብር ይኖራችሁ ሊያም ጭምር ሊያ፣ ትላንትና ሰው ቤት ነበርሽ ቆናቃለን እንዴ ዛሬ ሰራተኛ ስጋ አላስከትፍም ነፍሴ፣ በዚህ ቤት እንደፈለግሽ መዞር ጀመርሽ ምናምን ምናምን በቃ ተንጥበረሽ ጭራሽ በቃ ሽንቴ ብሪንዳ ነው አለሽ። ኧረ ያስፈልግም ተው ተው ተው። ግን ሆነች ነው እንዴ ትላንትና ወትሮ። ሊያ ደግሞ እኔ እንጃ አላውቅም። በተለይ ደግሞ በአሁኑ ሰዓት የሚልሽ ልቦና ይስጠን ሁላችንም። የምላችሁ ፈለግ ነው በናታ በጓደኛው እናት ተነሳ ነውና በጣም ተንከሴስ የትኛው ተንከሴስ ማለት ነው? በቃ ወደህ ነው ገባኸው? በዚህ ስራ ተሰማምተህ ነው ገባኸው? አይቻልም ነገር የለም። ያው ታውቀኛለህ እኔ ልክ ማስፈራራ ጨመር ማለት ልታስጨርሰው ይሁን ልትጨርሰው ይሁን አይታወቅም። ፉከራው ፎከራ አደለም። ማስፈራሪያው ማስፈራራው አደለም። የምር እንዴ? ሆ ምነጋጁ የወንዱ እንደዚ ሆነ ሆነ ይሰራ ይሆናል። እና ይሄ ድራማ ነው ሽኮ ነው የምትሉት እንደንድን ሆነ ሰው ድራማ ሊሆን ይችላል። ብቻ ከድራማ ውጪ እያየን ነው ሊያሹ በገዛ ቤቷ በአንድ ክላስ ብቻ እንድትቀመጥ ነው ፈለገችው። ነፍሴ፣ እንደፈለግሽ እንደ ሰራተኛ እንደፈለገ ዞሮ ነው እንትን የሚለው ድንብት ሁነ ተሞላቀቀች ሙልቅ የሆነ ንልበላቸው በአሁኑ ሰዓት አላቅም የሆነ ነገር ማናክተት አለና፣ አንዳንዴ ሰው የሚወራው ነገር እንዴ ማወቅ አለበት። ዛሬ የተወራው ነገር እኮ ይቀመጣል። ኢንተርኔት የያዘው ነገር አይለቅም። ሰዎቹም ላይ ዛቻ ቢሆን ምን ከሆነ ሰው ከሚዲያ ስትያያዙ ከዛ ሰው ሲያቅታቸው ከዋናው ሰውዬ በቃ ቤተሰቡ፣ እናቱ፣ አባቱ፣ ልጆቹ በአሁኑ ሰዓት በቃ ፋሽን ሆኗል። ቲክቶክ ከአንድ ይጣላሉ፣ አንድ ጓደኛ ከአንዱኝ በቃ ይጣላሉ። የሆነ ጊዜ አንድ ላይ ነበሩ፣ ከዛ ይጣላሉ። ሲጣሉ ደግሞ የመጀመሪያ ያወሩት በሰላም ሰዓት ያወሩትን፣ እሺ ስለ ሁለቱ ችግር የለም በሁለቱ የተጣሉት ራስ በራሳቸው እንትን ይሆን ምንም፣ በማያገባው ቤተሰብ አባት፣ እናት፣ ልጅ አምጣችሁ ትረግጣላችሁ። ተው ተው ተው፣ ጥሩ አይደለም። ለማንኛውም ያው ሴቶቹ ተይዟል የሚባል መረጃ አለ። ሲደርሰን እናደርሳለን። ሰላማችሁ ዛሬው ይሄን ይመስላል። ላይክ አድርጉ ባይ